ዜና ስፖርት። ጤና ይስጥልኝ፣ ከኤስሪ ፊርዶስ አብድላኪም ነኝ። በቅድሚያም የእንግሊዝ ፕሪምየር ሊግ የውድድር ዘመኑ መርሃ ግብር ዛሬ ይጠናቀቃል። የእንግሊዝ ፕሪምየር ሊግ ዛሬ በሚደረጉ ጨዋታዎች የውድድር ዘመኑ ይፈጸማል። የ38ኛ ሳምንት የመዝጊያ አስር ጨዋታዎች በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት ወይም ስቱዲያችን ካለበት ዩናይትድ አረብ ኤምሬት ምሽት 7 ሰዓት ላይ ይደረጋሉ። የሊጉ የዋንጫ አሸናፊ ሊቨርፑል ከክርስቲያል ፓላስ በአንፊልድ ሮድ ስታዲየም ጨዋታውን ያደርጋል። 20ኛ የሊጉ ዋንጫውን ከጨዋታው ፍጻሜ በኋላም የሚረከብ ይሆናል። ኢፒስዊች ታውን፣ ሌስተር ሲቲ እና ሳውዝ ሀምፕተን ወደ ታችኛው ሊግ ቀድመው መውረዳቸውም ይታወቃል። ሊቨርፑል፣ አርሰናል እንዲሁም በአውሮፓ ሊግ ፍጻሜ ማንቸስተር ዩናይትድን ያሸነፈው ቶትናም ሆትስፐር በሻምፒዮንስ ሊግ መሳተፋቸውን ማረጋገጣቸውን ተከትሎ የዛሬው የፍጻሜ ጨዋታ በአውሮፓ ሻምፒዮንስ ሊግ ለመሳተፍ የሚፋለሙ ክለቦች ቢኖሩም ያላለፉት ማለፋቸውን የሚያረጋግጡበት ጨዋታ ተጠባቂ ነው። በዚህም ማንቸስተር ሲቲ በ68 ነጥብ ሶስተኛ ደረጃን ሲይዝ ኒውካስትል ዩናይትድ ቼልሲና አስቶን ቪላ በተመሳሳይ 66 ነጥብ በግብ ክፍያ ተበላልጠው አራተኛና ስድስተኛ ያለውን ደረጃ በመያዝ ኖቲንጋም ፎረስት በ65 ነጥብ ሰባተኛ ደረጃ ይዞ ተቀምጧል። ከዚህም ጨዋታዎች መካከል ተጠባቂ የሆነው ኖቲንጋም ፎረስት በሲቲ ግራውንድ ስታዲየም ከቼልሲ ጋር የሚያደርገው ጨዋታ ነው። ማንቸስተር ሲቲ ከፉልሃም፣ ኒውካስትል ዩናይትድ ከኤቨርተን እና ማንቸስተር ዩናይትድ ከአስቶንቪላ ሌሎች የመዝጊያው መርሃ ግብሮች ናቸው። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ፒኤስጂ ያሸነፈበትን ጨዋታ ስታድ ደ ፍራንስ ስታዲየም ተገኝተው ተመለከቱ። በትላንትናው ዕለት በፈረንሳይ የጥሎ ማለፍጻሜ ኮፓ ደ ፍራንስ ፔኤስጂ ሬምስን ሶስት ለባዶ በማሸነፍ 16ኛ ዋንጫውን ከፍ አድርጓል። በስታንደ ፍራንስ በተደረገው ጨዋታ ብራድሊ ፓርኮላ ሁለት ጎሎችን ሲያስቆጠር አሽራፍ ሐኪሚ ቀሪዋን ግብ ለፓሪስ ከተማው ቡድን ከመረብ ላይ አሳርፏል። ፔኤስጂ ለ16ኛ ጊዜ የፈረንሳይ ጥሎ ማለፍ ዋንጫ በማንሳት የውድድሩ ስኬታማ ክለብ ታሪኩንም አጠናክሯል። ፔኤስጂ ከፈረንሳይ ሊግ ዋን ቀጥሎ በውድድር አመቱ ሁለተኛ ዋንጫውንም አንስቷል። ሶስተኛ ዋንጫውን ለማንሳት በሚቀጥለው ሳምንት ከኢንተር ሚላን ጋር በ አውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታውንም ያደርጋል። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ደጋፊውን ይቅርታ ለመጠየቅ ማሰባቸውን ቢቢሲ ስፖርት ዘግቧል። ሩበን አሞሪም ከዛሬው የአስቶን ቪላ የሊጉ የመጨረሻ ጨዋታ በኋላ በኦልትራፎርድ ደጋፊውን ይቅርታ እንደሚጠይቁ ተናግረዋል። ማንቸስተር ዩናይትድ በዘንድሮ የውድድር ዘመን በታሪኩ አስከፊ የሚባለውን ጊዜ ማሳለፉም ይታወሳል። ቀያዮቹ ሰይጣኖች በሊጉ ሰላሳ ዘጠኝ ነጥቦችን በመሰብሰብ አስራ ስድስተኛ ደረጃ ላይም ተቀምጠዋል። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ክለቡ ከዛሬው ጨዋታ በኋላ አስፈላጊ ውሳኔዎች እንደሚኖሩ ተናገሩ። ትልቅ ክለብ አስቸጋሪ ሁኔታዎች እንዴት ማለፍ እንዳለበት ያውቃል ያሉት ፔፕ ጋርዲዮላ እኔ ማንቸስተር ሲቲን የምወደው ለዚህ ነው ብለዋል። ከዛሬው መጨረሻ ጨዋታ በኋላ ክለቡ የተወሰኑ አስፈላጊ ውሳኔዎች ይኖሩታል ሲሉ አስተያየታቸውንም ሰጥተዋል። በእግር ኳስ የሚገኝ ስኬት በተጫዋቾች ላይ የተመሰረተ ነው። እኔ ወደ ሜዳ ገብቼ አልጫወትም፣ አሰልጣኝ ነኝ። ሀሳብ ነው የሚሰጠው በማለት ለማንኛውም ውሳኔ ዝግጁ መሆ ናቸውንም አሳይተዋል። ሪያል ማድሪድ አሰልጣኝ ሻቢ አሎንሶን በይፋ ሾመ። ከአሰልጣኝ ካርሎ አንችሎቲ ጋር ከትላንትና የመዝጊያ ጨዋታ በኋላ የተለያዩት ሪያል ማድሪዶች አዲስ አሰልጣኝ በኃላፊነት ሾመዋል። አሰልጣኝ ሻቢ አሎንሶ ሪያል ማድሪድን እስከ 2028 ለማሰልጠን ፊርማቸውንም አኑረዋል። አሰልጣኝ ሻቢ አሎንሶ በነጋ ዕለት በልምምድ ማዕከል እንደሚተዋወቁም ተገልጿል። በተጫዋችነት ዘመኑ አማካኙ ሻቢ አሎንሶ በሪያል ማድሪድ ተጫዋችነት ባሳለፈበት ወቅት ለሎስ ብላንኮቹ 236 ጨዋታዎችን ማድረግም ችሏል። በተያያዘም ሻቢ አሎንሶ ከጣሊያናዊው ካሪቶ ጋር መወያየታቸውም ተገልጿል። አሰልጣኝ ሻቢ አሎንሶ ሪያል ማድሪድን በውድድር ዓመቱ ስላጋጠሙ ችግሮችና በቡድኑ ስለተፈጠሩ ነገሮች እንደተነገራቸውም ተዘግቧል። ሻቢ አሎንሶ ለዓለም ክለቦች ዋንጫን ጨምሮ ለቀጣዩ የውድድር ዘመን በሚኖራቸው እቅድ ዙሪያ የመጀመሪያ ውይይታቸውን ከክለቡ ጋርም ይወያያሉ ተብሏል። በመጨረሻም ሌጋኔስ ከስፔን ላሊጋ ወደ ታችኛው ሊግ መውረዳቸውን ካረጋገጡ ክለቦች መካከል ሶስተኛው ክለብ ሆኗል። ሌጋኔስ ለመጀመሪያ ጊዜ ወደ ላሊጋው ባደገበት ዓመት ተመልሶ ወደ ሁለተኛው ሊግ ወርዷል። ስፓኞል ከላስ ፓልማስ ጋር ያደረገውን ጨዋታ ማሸነፉን ተከትሎ በላሊጋው መቆየቱንም አረጋግጧል። በዘንድሮ የውድድር ዘመን ሌጋኔስና ላስ ፓልማስና ሪያል ቫላዶሊድ ከላሊጋው መውረዳቸውን ያረጋገጡ ቡድኖች ናቸው። ዜና ስፖርት አበቃ። ከኤስሪ ፊርዶስ አብዱላኪ ማብሪያች ቆየው። መልካም ቀን